ዛሬ ወደ እናንተ ብቅ ያልኩት በወቅታዊ ጉዳዮች ዙሪያ የኔን ሀሳብና የኔን እውነት በጥቂቱ ከባህር በጭልፋ ያህል ወደ እናንተ ለማቅረብ ነው። ጊዜያችሁን መውሰድ አልፈልግም፣ ግን ጥቂት ነገሮችን እነግራችኋለሁ። ሰሞኑን ከኔ አገልግሎት ጋር በተያያዘ ከእኔ ስም ጋር በተያያዘ ሶሻል ሚዲያው አየሩ ምድሩ ሁሉ እንዴት ተሞልቶ እንደነበረ ሁላችሁ የምታውቁት እውነት ነው። ይህንን ጉዳይ አስመልክቶ ደግሞ የራሴን ሀሳብ የራሴን እውነት መናገር እንዳለብኝ ስለተሰማኝ ነው ዛሬ ወደ እናንተ ብቅ ያልኩት። አባቶቻችን ሲተርቱ ውሃ ሲጠራ ተሻገር ዳኛ ፊት ቆመ ተናገር ይላሉ። ግሩም የሆነ አባባል ነው። እኔም ገዝቼዋለሁ። ስለዚህ ቢያንስ አሁን ስሜት በርዶ አንዳንዱ ሰው ተረጋግቶ ስላለ አትሊስት የምለውን ታደምጣላችሁ ብዬ ተስፋ አደርጋለሁ። መስማት የፈለገ አሁን የሚሰማበት ሰዓት ነው። መስማት የማይፈልግ ሰው ደግሞ በየትኛውም ሁኔታ በየትኛውም ሰዓት ደግሞ እንደማይሰማ የታወቀ ነው። በነገራችን ላይ እናንተ ራሳችሁን መግለጥም ማብራራትም ያለባችሁ ለወዳጆቻችሁና ሚዛናዊ የሆነ አይምሮ ኖሯቸው ነገሮችን ለሚረዱ ወገኖች ብቻ ነው ተቃዋሚዎቻችሁን ጠላቶቻችሁን ለማሳመን የቱንም ያህል ዋጋ ብትከፍሉ አትልፉ። እነሱ ሊረዷችሁ አይችሉም። ምክንያቱም ሲጀመር ራሱ ሳያውቁትና ሳይገባቸው ቀርቶ ሳይሆን ጥቃት ወደ እናንተ ሕይወት ዙሪያ የሚሰነዝሩት በአላማ ስለሆነ ተቃዋሚዎቻችሁን፣ የሚጠሏችሁን ለማሳመን ምንም አይነት ጥረት እንዳታደርጉ ከመግቢያዬ ልመክራችሁ እወዳለሁ። መልካም። ዛሬ ላወራችሁ ያሰብኩት በሶስት መሰረታዊ ጉዳዮች ነው። ልብ ብላችሁ ስሙኝ። አንደኛው አንደኛው ብዙዎቻችሁ ስለዚህ አሁን ቀጥዬ ስለማወራው ነገር ያን ያህል ሙሉ መረጃው ይኖራችኋል ብዬ አላምንም። በተወሰነ ደረጃ ደግሞ ልታውቁ የምትችሉም ሰዎች እንዳላችሁ ግን መገመቴን ሳረሳ ማለት ነው። አንደኛው የማወራችሁ ሞዓ ተዋህዶ ስለሚባለው አንጃ ወይንም ፖለቲካዊ ቡድን ነው። ሁለተኛው የማወራላችሁ ጉዳይ ደግሞ እኔን አስመልክቶ ሰሞኑን አየሩን ስለሞላው ድራማ ነው። ሶስተኛው ደግሞ ዛሬ ይዤ የቀረብኩት ሀሳብ በምድራችን ላይ ስለተፈጸሙ ሃይማኖታዊ ግፎች ወይንም ጥቃቶችን አስመልክቶ የምጠይቃቸው ቤተ እምነቶች አሉ። ጥያቄ ያለኝ እንደ ትውልድ እና እነዚህን ሶስት ሀሳቦች ነው ዛሬ ከእናንተ ጋር ቆይታ የማደርግባቸው። አንደኛው የማወራችሁ ሞአ ተዋህዶ ስለሚባለው አንጃ ወይንም ፖለቲካዊ ቡድን ነው። ይህ ቡድን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ቅዱሳን ውስጥ ቀደም ሲል የነበረና በኋላ ግን አፈንግጦ በመውጣት የራሱን ፖለቲካዊ እንቅስቃሴ በኃይል በአፈሙዝ እመልሰዋለሁ ብሎ በገሃድ ተደብቆ አይደለም፣ ተገልጦ ፖለቲካዊ እንቅስቃሴ የሚያደርግ መርዛማ ቡድን ነው። ማ ሞዓ ተዋህዶ ሞዓ ተዋህዶ ከሀገር ውስጥ እስከ ውጭ ሀገር ኔትወርክድ ነው። መደበቂያው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። አላማው አላማው ቢቻል ያከተመውን ያበቃውን ጥንታዊውን የዘውድ አገዛዝ ወደ ምድራችን ለመመለስ ነው። ይህ አክራሪና ተገንጣይ የፖለቲካ ቡድን ወይንም አንጃ ለሪቬንጅ ያቀባበላቸው ታርጌት ጉሩፖች አሉት። እነዚህ የቤተክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። በተደጋጋሚ ክርስቲያኖችን የሚያርደው አብያተ ክርስቲያናትን የሚያቃጥለው ይሄ አካል ነው። ሁለተኛው አዲስ በቀል የሆነው ጽንፈኛ ፕሮቴስታንት፣ ሶስተኛው ታዋቂ ፈና እምነት አራማጆች ነው። የዚህ ቡድንን መርዛማ አካሄድ ለማታውቁ አንዳንዴ ዋሃን ጥቂት መልኩን እንድታውቁት አንድ አራት ነጥቦችን እነግራችኋለሁ፣ በደፈናው ማለት ነው። አንደኛው ቡድኑ ከሀገር ውስጥ አንስቶ እስከ ውጭ ሀገር ሰንሰለት ፈጥሯል ሞዓ ተዋህዶ በመላው ኢትዮጵያ የተዘረጋ ነው ከኦጋዴን ከጎዴ ጀምሮ ማለት ነው ሁለተኛው ቡድኑ የተደበቀው ወይንም ያለው የሃይማኖት ካባ ውስጥ ነው አብይ እንቅልፍ አይኖረውም። እኛ ሳያጠፋ እመኑ፣ አብይ አህመድ የኢትዮጵያ ቤተ ክርስቲያን አይናችን እያየ እስካላፈረሰ ድረስ አያቆምም። ነገር ግን ማና አይኑን ይግለጥ፣ ማና አይኑን ይግለጥ። ብፁዓን አባቶች አይናችሁን ግለጡ እና አቡነ አብርሃም አይናችሁን ግለጡ። አታድክቡን። ከአብይ ጋር ድርድር አትበሉ። ይሄ ነው የሚያደክመው። አባቶች ሰይፍን አንፍራው። በደም ብዛት በስኳር በምንም ይሞታል። የኛ መልፈስፈስ ነው ለአብይ አህመድ ጉልበት የሆነው። ሦስተኛው ቡድኑ ብዙ ጊዜ አሰምቶ ከጮኸ ድምፁን ካሰማ በሌሎች ብሔር ብሔረሰቦች ጉዳይ ሳይሆን በአንድ ብሔር ጉዳይ ነው ድምፁን የሚያሰማው ማለት ነው። እሱንም ያንን ብሔር ወዶት ደግፎት ሳይሆን ማጆሪቲ ነው ብሎ ስለሚያምን ከዚህ ብሔር በስተጀርባ ደግሞ እኔ የምፈልጋቸው ነገሮች አሉ ብሎ ስለሚያምን ከዚህ ብሔር ጋር በተገናኘ ነው። ሰው አይደለም እሱ። አንዳንዶች አላችሁ። አሁን ትዛ አንዳንዶች እዚህ በወንጌላውያን ሰርክል አለን የምትሉ ህይወታችሁ ግን እሱን የማይናገር ግን በአንድ በታችሁ እዚህ አካባቢ ነን የምትሉ ሰዎች አላችሁ። ልክ እንዲህ አይነት ኮሽታ ሲፈጠር ጥርሳችሁን የሚያልባችሁ በፍርሃት እግራችሁ የሚንቀጠቀጥ ከአብያተ ክርስቲያናት በፊት ቀድማችሁ ወጥታችሁ መግለጫ የምትሰጡ እኛን አይወክለንም ሁ አፍተርል ሁ አር የዋንት አንተ ማነህ መጀመሪያ ማነህ? አንተ ማነኝ አልክ። እኛን አይወክለንም ሲል የሆነ ተቋም የሚመራ ነው የሚመስለው። የሆነ ቤተ ክርስቲያንም የሚመገብ ነው የሚመስለው። የሆነ አካል የአንተ ቸርች እኮ ስልክህ ናት። አንተ ያለኸው ዜና እኔ ወክላለሁ ብያለሁ። አይወክለንም ስትል ደግሞ፣ አንተ አይወክለንም እንድትል ራሱ ይሄን ቃል እንድትናገር ማን ነው ራይቱን የሰጠ? ማን ነው ይሄን ተናገር ብሎ የላከ? አንዳንድ ሰው በጣም ደፋር ነው ደፋር ነው። እኛን አይወክሉንም እነዚህ ይላል። የሆነ ነገር ኮሽ ፈርቶ እኮ ነው ተንቀጥቅጦ እኮ ነው የሆነ ነገር ይመጣል ብሎ እኮ ነው እንጂ የእውነት ሰው ቢሆን የፍትህ ሰው ቢሆን እነዚህ ሰዎች ላይ ብቻ አይደለም እንዲህ አይነት ነገር የሚነሳው፣ ሌላውም ላይ ደርሳለሁ። ለእኔ ልንገርህ፣ ሰው ሰው ነው። እዚች ሀገር ላይ ሙስሊሙም ሰው ነው፣ ኦርቶዶክሱም ሰው ነው፣ ወንጌላዊውም ሰው ነው። በብሔር ብሔረሰብ ውስጥ ያለ ሁሉ ሰው ሰው ነው። የሆነ ሲጮህ እንደ ጎርፍ ድምፁ ያስተጋባል የሚባለው ሲመጣ ቶሎ ብላችሁ ወደዛ ጠጋ የምትሉ ያ ነገር ሲያልፍ ደግሞ ዞር ብላችሁ የሆነ ነገር የምትሉ ማለት ነው። ራሳችሁን ቼክ አርጉ፣ ራሳችሁን ፈትሹ። ሳታውቁት እየተቃወማችሁ ያላችሁትን ነገር ብታስተውሉ ጥሩ ነው። ዳረጅ ደግሞ አንዳንድ እኔ የሚገርመኝ እኛ ውስጥ ሆነው እንዲህ ማድረግ አይችሉም? እኛ መካከል ሆነው ምናምን ይባላል። እኔ አንተ ውስጥ አይደለሁም፣ አንተ መካከል አይደለሁም። አንዳት እንዳትመኘው አንተ ጋር የለውም፣ የለውም እኔ ምን ሰራለሁ ጫት በሚቃምበት፣ አረቄ እየተጠጣ፣ ወንጌል በሚነገርበት፣ መዝሙር በሚዘመርበት በአንተ ቴሪቶሪ ምን ሰራለሁ? አንተ አንዳንዶቻችሁ ለድፍረትና ለብርታት ካሜራ ፊት ከመውጣታችን በፊት ብላችሁ ጭሳ ጭሱና ጭሳችሁ አኝካችሁ ምን ብላችሁ፣ በነውርና በወንጀል ቡድን ሰርታችሁ፣ አንዱ ሲጽፍ እየጻፋችሁ፣ አንዱ ሲያወራ ተመሳሳይ እያደረጋችሁ፣ ያ ቴሪቶሪ እዛ ውስጥ የለውም፣ ብትፈልገኝም አታገኘኝ። ስለዚህ እኛ ጋር አይደለም። ትክክል ነህ ትክክል ነህ። አንተ አንተ ግን ንጹህና ታማኙን ወንጌላዊ አትወክልም። አንተ አትወክልም። አንተ እኛን አይወክለንም ትላለህ። እንዲህ አይነት ቀን ምንረሸን እየመሰለ ነው እንዴ? ሲያልፍ ደግሞ እኮ ብድግ እንላለን። እንላለ ታውቃለህ አይደል ውሃ ዳር እንደተተከለ ዘንባባ እንተኛለን እንተኛለህ ነገር ብድግ እንላለን የሚያቆመን ክንዱ ነው የሚያግዘን ጌታ ነው እንጂ እኔ ወክ እያለሁ ይሄን ማህበረሰብ እያለው እንዴ ግፈኞች ንስሐ ግቡ ነው ያልኩት። እና አንዳንዶች ለገዛ ጥቅማችሁ የእናንተን ፎሎር ለማሳደግ ወይ ደግሞ ርካሽ ተወዳጅነት ለማግኘት እያላችሁ የማያምርባችሁ እንዴት እንደምትሰለችው ያው እግዚአብሔር እኔ አላቃችሁም። ብዙዎች ግን ማህበረሰቡ ሰልችቷችሁ ሰልችቷችሁ፣ በቃ ስልችት እኝኝኝ ስልችት። እናንተም ንስሓ ግቡ፣ ንስሓ ግቡ፣ ንስሓ ግቡ። በጉያችሁ በስር በስር ያለው እንትን እንትን እያላችሁ አጋላጮች ነን ተቃዋሚን የምትሉት እራስን ንስሓ ግባ መጀመሪያ። የመጨረሻው ሰዓታችሁ ነው። እናንተ ባይዘወይ ንስሓ ግቡ። አንድ ሰው ምን ብሎ ነግሮኛል፣ መርኳቶ ውስጥ ለረጅም አመት ሲሰርቅ የነበረ የታወቀ ሌባ ነበር አለ። ስሙን ረስቸው ነዋ ለብዙ ዘመን አያዘን፣ በቃ አጨደዋል፣ ከዚህ ሱቅ ከዛ ሱቅ ከዛ ሱቅ፣ እና መጨረሻ ላይ ተያያዘ ከብዙ አመት በኋላ እና ፖሊስ ኢንተርቪው ሲያደርገው ነው ይህን ሁሉ ዘመን አንተ ነበር ወይ ኔ እንዴት ነበር ማትያዘው ተብሎ ሲጣራ መጀመሪያ ካልታየው ሰርቃላል፣ ከነቁ ሰዎቹ አለ መጀመሪያ ሌባ ሌባ እያልኩ ምሮጠው ጣቴን ቀስር ይለኛል። እና የመርካቶ ህዝብ ደግሞ ያው ትርምስ ነው፣ ገበያ ነው። አያስተውልም። እኔ ወደምጠቅሙበት አቅጣጫ ነው ሁሉ ሰው የሚሮጠው። ያኔን ይሸብለልላለዋል። እንዲህ እያሳያችሁ በውንብድና ውስጥ ያላችሁ በክርስትና ሽፋን ቤተኛውም ቤተ እምነቱ ቤተኛውም ካምፕ ውስጥ ሆን ወንበዴ፣ ዘራፊ፣ ሌባ በቆነጃጅቶች እንባ እጃችሁን የምታጥፉ የቆነጃጅቶችን ልብ የሰበራችሁ የሰው ገንዘብ የዘረፋችሁን ሌቦች፣ ወንበዶች የአንዳንዶቻችሁን የሌብነት ዕዳ ራሱ ከፍለን አልጨረስንም እስካሁን። ከዛ ወጥታችሁ የሃይማኖት ጠበቆች ናችሁ፣ አስተያየት ትሰጣላችሁ ምናምን። የሆነ አጋጣሚ ምቹ አጋጣሚ ሲፈጠር በቅ ምትሉ እረፉ። የእጃችሁን ታገኛላችሁ። ይሄ ንጹሐንን አይመለከትም እውነተኞችን አይመለከትም። ይህ ወንበዴው ራሱ አቤት ብሎ ሲመጣ ታየዋለ ታገኘዋለ ራሱም ማለት ነው ስሙ ሳይጠራ እና እንደዛ አስተካክሉ። አንዳንድ ደግሞ አላችሁ ጠበቆች ነን የምትሉ አላችሁ። ደግሞ የታዘብኩት ይህንን ነው በእነዚህ ጥቂት ዘመናት ውስጥ ማለት ነው እጃችሁን አንስታችሁ መሀላ ምላችሁ ለሀገር ለፍትህ እታመናለው ካላችሁ በኋላ ልክ አንድ ወገን የተነካ ብቻ ሲመስላችሁ ብቅ እያላችሁ ጠናስጥልኝ ጠበቃና የህግ አማካሪ እንትናንተን አባላለሁ፣ እንዲህ እንዲህ አይነት ነገር ያደረገ ወይ ደግሞ ህዝብ ያነሳሳ እንዲ ያደረገ በዚህ በዚህ አንቀጽ ምናምን ሊጠየቅ ይችላል ምናምን እያላችሁ ታኮ የምታጎርሱ ብቅ ብላችሁ የምትሄዱ፣ ለእናንተ ህግ ማለት አንድ ሃይማኖት አንድ ሃይማኖት ነው። ለምን ሙስሊክሙ ሲጠቃ ሲነካ ለምን እንዲህ ቶሎ ቶሎ ብቅ አትሉ ለምን ሃድያው ሲነካ ለምን ከንባታው ሲነካ ለምን ሌላው ሌላው ብሄር ሲነካ ብቅ እያላችሁ ስማርት መሆናችሁ ነው በእናንተ ቤት ቲክቶክ መንደር ላይ ውርውር የምትሉ ማለት ስነ ስርዓት አድርጉ እናንተ ህግ እኩል ነው ለሁሉ እንትና ይከሰስ እንትና ሊከ ስሜን ሁሉ ጠርታችኋል። አንዳንዶቻችሁ እኔንም ትጠሩ ነበር ከዚህ በፊት ትዝታውማ፣ ያው ሁሌ ነው የምትጠሩት፣ ምናምን በዚህ በዚህ ያስከስሳል። እሺ፣ አመፅ የሚቀሰቀሱትንስ ሆበል ዝመት በዚህ ቤተ እምነት ላይ እያሉ አመፅ የቀሰቀሱትንስ እነሱ ሰዓት ላይ ለምን አትመጡ? ትክክል አይደላቸው፣ ትክክል አይደላቸው፣ እናንተ ትክክል አይደላቸው። ሕግ የሚያውቅ ሰው የተማረ ሰው ስሜቱን ተቆጣጥሮ ለሁሉ ያጠፋ ይጠይቅ እያልኩ አይደለም። እኔ አሁን ይህን ኃላፊነት ውስ አደለም የሚጠይቀኝ ካለ ይጠይቀኝ። ስ ችግሩ እኮ አጠይቁንም እንደዚህ የተደራጀ ነገር አጠይቁን አልተፈጸመምም አይሉ ወይ ግለሰቡ ይላሉ ወይሆነ ግንዛ ተፈጽመዋል ተፈጽሟል፣ እና ንስሐ ያስፈልጋል፣ ይቅርታ ያስፈልጋል። ሀገር ሰላም እንድትሆን፣ ምድር እንድታርፍ ካስፈለገ ሁላችንም በድለናል። ዲግሪው ሊለያይ ይችላል። እኔም የራሴን ወስዳለሁ፣ አንተም የራሴን ውሰድ፣ ተቋማትም የራሳችሁን ውሰዱ። ይሁን በኢትዮጵያ ተዋህዶ እኔ ስላደኩበት፣ ስለኖርኩበት ብዙ ነገር የዚ ስላለ ይሄን አነሳው እንጂ በእስልምናውም ሃይማኖት በማወቅ ባለማወቅ ከዚህ በፊትም የተፈጠሩ ነገሮች ካሉ መጅሊሱ ይቅርታ ይጠይቅ። በቃ። በወንጌላውያን አማኞችም ዘንድ ካለ አይጠፋም። ሰው ባለበት የሆነ ነገር አይጠፋም አለ። በቃ ይሄ እንደ ሀገር እንደውም ለዚች ሀገር ለሰላም የሚበጃት ይሄ አይመስላችሁ? አሁን ያመጣውት ሀሳብ በቃ በዚህ ዘመን እንዲ እንዲህ አይነት ነገር ተፈጥሯል። ማንም የሚፈጽመው ማንም እንትኑ የሚያጠነጥነው ወደኛ ስለሆነ ይቅርታ እንጠይቃለን፣ ይቅርታ እንጠይቃለን። በ ዘጠና ስድስት ዘጠና ሰባት አካባቢ ላይ ያው መንፈሳዊ ኮሌጅ ተማሪዎች በነበርንበት ጊዜ በዛ ወቅት ላይ አንድ ነገር ተፈጥሯል። ጊዜው ኤግዛክትሊ ዓመተ ምሕረቱን አላስታውሰውም ግን ሰሞኑ ያ ነው። ብዙዎቻችሁ ታስታውሱ ይሆናል ጅማ አካባቢ በሻሻ የሚባል ሀገር ላይ ሙስሊሞች ኦርቶዶክሶችን ጨፈጨፉ ተብሎ ተወራ እና ዜናው አገሩን ናኘው። የሞቱት ሰዎች በመጽሔት ወጡ፣ የሞቱት ሰዎች በተለያየ ጋዜጦች ወጡ ምናምን። ድርጊቱ እዛ አካባቢ ተፈጽመዋል ተብሎ ተነገረን ማለት ነው። እና በማታ እየተሰበሰብን እኛ ደግሞ የቤተ ክርስቲያኗ ልጆች ይልቁንም የመንፈሳዊ ኮሌ ተማሪዎች እኛ ህዝብ የምናስተምር በማተ እየተሰበሰበን የሆነ ኦሪንቴሽን እየተሰጠን የሆነ ነገር ቁጣ ውስጥ ገባን። በአጭሩ ታውቆታላችሁ፣ ቁጣ ውስጥ ገባን። እኔ አሁን ይህን የምላችሁ ንስሐ ስለገባሁበት እና ለካ ሰዎች ላይ እንደዚህ ነው የሚሰራው አየሁታ። እኔ ላይ ሲሰራ ስራው አየሁትና ወደ ኋላ ተመልሼ ነገሮችን ማመዛዘን ጀምሬ ነው ዛሬ ማውራችሁ። በእግዚአብሔር ፊት ነው አሁን፣ ማንንም ለመጉዳት ምናሳ፣ ለእውነት በቃ ለእውነት ነው ማውራው እና ተቆጣን። እኔ እንደውም ሄድኩኝ፣ ጅማ ድረስ እኮ ሄድኩኝ። ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ ያስታውሱታል፣ ካዩት ብፁዕነቶ፣ ምንም በእኔና በእርሶ መካከል ያለውን ወዳጅነት፣ ለእርሶ ያለኝን ክብር፣ ለእርሶ ያለኝን ፍቅር እርግጥም ጥሩ አባት ኖት። ጥሩ ነው። በቃ እኔ ምንም ኮምፕሌን አላደርግም በእርሶ ላይ ማለት ነው። እና ከዛው ከመማርበት ትምህርት ቤት ነው ይዘውኝ ጅም አመላለስ የነበረው እና እዛ ሰዎቹ እንደሞቱ ጨረሷቸው ሙስሊሞች ተብሎ ደረስን፣ በነፍስ ወከፍ ደረስን። እዛ አካባቢ ያሉትን ሰዎች ለማጽናናት ሞከርን፣ አስተማርን፣ ተዘመረ፣ እርዳታ ምናምንም ተባለ፣ ምን ተባለ ማለት እኛ ፈጥነን ስለሄድን ወሬው ብዙ አልተዛመደም። በሌላ ቦታ የነበረው ማለት ነው። ግን የሚገርማችሁ በዛው በዛው ሰሞን እስላሞች ላይ የሆነ አይነት ዘመቻ እንዲከፈት በሀገር አቀፍ ደረጃ በቃ ተቀጣጠለ ተቀጣጠለ። እነሱም ተሳቀቁ እና ድረስ እየተባለ ባህር ዳር ያለ ጎንደር ያለ ወጣት አውቶቡስ እየሞላ እንዲመጣ ወደ ጅማ ወደ በሻሻ ማለት ነው እልቂት ከዛ እኛም በደንፍላት ስብከቶች በቃ ሙስሊሞችን ቀጥቀጥ የሚያደርግ ካሴት አንድ ጓደኛ እንደውም አህዛብ ለምን ያጉረመረማሉ ተብሎ እንዴ መጽሐፍ ራሱ ወንድሞች መጽሐፍ በሙስሊሞች ላይ ምናምን በቃ በደም ፍላት የተነገረን የሰማነው ነገር ማለት እየቆየን ስንመጣ ድርጊቱ ተፈጽሟል በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ ቄሶች ታርደዋል ህፃናት ሞተዋል ምናምን ማለት ነው ግን ይህንን በሙስሊም ስም እንዲወጣ ያደረገ የፖለቲካ ኃይል ነበረ በሰዓቱ ማለት ነው። ይህን ቆይቶ ረፍዶ አወቀን ማለት ነው። ለምንድን ነው ይህን ያነሳሁት? ቶሎ አንድ ነገር ሲፈጠር የሆነ ግሩፕ ታርጌት እንዲደረግ ተደርጎ ስራ ይሰራል። ይሄ የተለመደ ነው፣ አፍሪካ ውስጥ ያን ቡድን እንድታጠቃው ማለት ነው። ስለዚህ በየዘመናቱ በማን የሚፈጸም በማን ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም እና በዛ ሽፋን በዛ ቴሪቶሪ ላይ የተፈጸመ ግፍ ካለ አመፃ ካለ ወይ ደግሞ ሰው እንዲሆኝበታለው የሚለው ነገር ካለ ቅዱስ ሲኖዶሱ ይህን መልእክት የማስተላልፈው መቼም ለተከበረው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ነው። ይሄ ቅዱስ ሲኖዶስ ነገሩን በስሜት ሳይሆን ለምን ተነገረንም እንዲሆነንም ሳይሆን እስኪ ከሀገር ሰላም አንጻር ምን ያመጣል ነገሩ ብናየውስ እንድትሉ አሳስባለሁ። ብናየውስ ደግሞ ይቻላል። ይኸው አንዳንድ ነገሮች እያያችሁ አይደል? አንዳንድ ነገሮች እኮ እያረማችሁ እያስተካከላችሁ ነው። ይሄ ምንም ምንም በቃ ችግር የለው ችግር የለውም እና ይሄንንም ብታየው ከግፍ አንጻር እውነት ነው። የኢትዮጵያን ቤተክርስቲያን እንደ እንደ ተቋም እንደ ቤተ እምነት እኔም እንዲህ ተበድያለሁ እንዲህ ተበድያለሁ እንዲህ ተበድያለሁ ምትለው ሊኖር ይችላል። እሷ እራሷን ይችላል ትጠይቅ። እኔ ግን በዚች ቤተክርስቲያን ግፍ ተፈጽሟል እያልኩ ነው። ስለዚህ አልተፈጸመም አላደረግንም ምናምን ማለት አንድ መልስ ነው እውነት ነው፣ በዘመን እንዲህ እንዲህ ተፈጽሟል እና ብናየው ማለት ደግሞ ሌላ መልስ ነው። እዩት፣ መጽሐፍቶቻችሁን እዩት፣ ተመልከቱ፣ መጽሐፍቶቻችሁን ፈትሹ። እዛ ላይ ትክክል ያልሆኑ ነገሮች አሉ፣ ተመልከቱ። እኔ እንዲህ እንዲህ አልልም በደፈናው ብሔሮችን የሚነካ ሰውን ዝቅ የሚያደርግ አንዳንድ ነገሮች አሉ። በእጃችንም ላይ ያሉ አሉ፣ እናንተ ጋር ያሉ አሉ፣ ደጅ ያለውም ሰው የሚያውቀው አሉ። ስለዚህ ሲታረሙ በትክክል ይታረሙ። የሚያስኮርፉ የሚያስቆጡ ነገሮች አሉ፣ እነዛ ነገሮች አርሙ። ከዚህ በፊት ለተፈጠረው ጥፋት፣ ለተፈጸመው በደል ይቅርታ ይጠየቅ እና ይሄ ነው መልእክቴ። ጸጋና ሰላም ይብዛላ